በመልካም ስራ ላይ መሽቀዳደም እንዳለብን የሚል ነው። አላህ ሱብሓነሁ ወተዓላ የሰጠንን ጊዜ መቼ እንደሚወስደው አናቅም እና ሰዎች ብዙ ጊዜ እንደሚኖሩ ነው የሚገመቱት። ዒባደላህ ባዲሩ ሀያተኩም ቀብለ ፈናትያ፣ ሕይወታችሁን ከማጣታችሁ በፊት ተሽቀዳደሙ። አልሐምዱሊላህ

በመልካም ስራ ላይ መሽቀዳደም እንዳለብን የሚል ነው። አላህ ስብሓንሁ ወተዓላ የሰጠን እድሜ መቼ እንደሚወስደው አናቅም። ስለዚህ ነገ ዛሬ ማለት መዘናጋት አይበጅም እና አላህ በተደጋጋሚ በመልካም ስራ ላይ ተረባረቡ፣ ፍጠኑ፣ ተሽቀዳደሙ፣ ተወዳደሩ ይላል ማለት ነው እና ሰዎች ብዙ ጊዜ እንደሚኖሩ ነው የሚገመቱት። ግን ሁልጊዜ ባልታሰበ ቦታና ሁኔታ ምኞት እንደሚቀር እና ሌላ ነገር እንደሚመጣ ይዘነጋሉ እና ይህንን መዘናጋት አጥብቀው ሰዎች ሊጠነቀቁት ይገባል ማለት ነው። ዒባደላህ ባዲሩ ሀያተኩም ቀብለ ፈናእድያ ህይወታችሁን ከማጣታችሁ በፊት ተሽቀዳደሙ፣ እድሜያችሁም ከማለቁ በፊት ተሯሯጡ፣ በመልካም ስራ ላይ ተረባረቡ፣ የሚል መልእክት ነው ዛሬ የምናተኩርበት ማን ነው። ምክንያቱም አላህ የሰጠንን እድል መቼ እንደሚነፍገን አናቅም። በእኛና በምኞታችን መካከል የሚፈጠረውን ነገር መቼ እንደሆነም አናቅም። ይህ ስለሆነ ባለችን ጊዜ ብቻ ተግተን መስራት ይሆናል የሚያዋጣን ማለት ነው። ዋንታ አዩሃል ሙስሊሙ ጠይብ በይነ ዘማን ይመዳ ላተስተት ወረደ እያንዳንዱ ሙስሊም በሶስት ኬላዎች ላይ ማለፉ አይቀርም። አንድ ያለፈ ዘመን አለ። ያለፈውን ዘመን እንደገና ወደ ኋላ መልስ ብለን እናምጣው ብንል አንችልም። አልቋል። የያዘውን ይዞ ሂዱ አልኸይርም ሆነ ሸር ማለት ነው። ሁለተኛው ገና የሚመጣ ጊዜ ነው። የሚመጣው ጊዜ እኛ አንደርስበት አንደርስበት አናቅም ማለት ነው፣ የእኛ አይደለም። ሶስተኛ አሁን ያለንበት ጊዜ ነው። አሁን ያለንበት ጊዜ ነቅተንና ሰርተን ታስተናገርነው እሱ ይሆናል ንብረታችን ማለት ነው። ስለዚህ ፈስተድሪክ ማማቶ ቢተውባ ሶስቱንም ጊዜያቶች ብልጥ የሆነ ሰው መጠቀም ይችላል በሶስቱም ጊዜያቶች አንደኛ፣ ያለፈውን በተውባ ታርመዋለህ ማለት ነው። የተለያዩ ጥፋቶችና ስህተቶችን ይዞ ሄዶ ከሆነ አንድ እንግዲህ ተዘግቧል አልቆልኛል ብለን ተስፋ መቁረጥና እጁን አዳርቦ መቀመጥ የለም። ተውባ ማድረግ፣ መጸጸት፣ ወደ ጌታ መመለስ፣ እስቲክፋር ማብዛት ከሆነ ያለፈውን ጊዜ ራሱ በመልካም ስራ መተካት ይቻላል ማለት ነው፣ ላወቀ ሰው ሁለተኛ አሁን ያለንበትን ጊዜ በንቃትና በትጋት መስራት፣ ወደፊት የሚመጣውን ደግሞ ምንም የኛ መሆኑን ባናውቅም በመልካም እቅድ መጠበቅ ማለት ነው። አላህ ወደፊት ካቆየኝ እንደዚህ እሰራለሁ እንደዚህ እሰራለሁ ብለን መልካም ነገር እነያበታለን ማለት ነው። እንደተመኘነው ያንን የነያነውን ጊዜ አግኝተን ከሆነ ያንን እቅዳችንን እንፈጽምበታለን ማለት ነው ካልሆነ ደግሞ በመልካም ንያችን ተዘግቦልናል። ባሪያ እኮ ባልቀድመው ኑሮ እንደዚህ ይሰራለሁ ብሎ ነበር ይልና ሳንሰራው አጅሩን ይጽፍልናል ማለት ነው። ይህ እንግዲህ በሶስቱም ጊዜ ተጠቃሚ እንሆናለን ንቆዎች ከሆን ማለት ነው። ስለዚህ ሁልጊዜ ጊዜ ፈዛዛ ደንጋዛ መሆን የለብንም ማለት ነው። ነገ እንዲህ ይሆናል ብሎ ብሎ መመኘት ምኞትን መለጠጥ አይሆንም።

ከጌታቸው የሆነን ምህረት ለማግኘት ተሽቀዳደሙ ፍጠኑ ይላል። አላ ስብሓነሁ ወተዓላ ወጀነቲን አርዶሃ ሰማዋት ወልአርድ፣ ስፋቷ ሰማያትንና ምድርን የምታክለውን ጀነት በመልካም ስራ ለመሸመት ተሽቀዳደሙ ይላል። ዑደት ልልሙተቂን፣ ይህቺ ታላቅ ጀነት አላህን ለሚፈሩና ፈቃዱን ለሚያከብሩ የተደገሰች ናትና ይላል አሊ ዒምራን። ሁለተኛው ሳቢቁ ኢላ መግፊረት ምን የጌታቸውን ምክረት ለማገኘት ተሽቀዳደሙ ደግሞ ተሯሯጡ፣ ይላል ወጀነትን አርጦሃ ከአርዲስ ሰማይ ወልአርድ፣ እንዲሁም ደግሞ ስፋቷ ሰማያትና ምድርን የበለ የምትበልጥ የሆነችውን ጀነት፣ ምንም ብትሰፋ ያልሰራ ያገኛትምና፣ ከእሷ ድርሻ እንዲኖራችሁ ከፈለጋችሁ ተሽቀዳደሙ ይላል ማለት ነው። ኡዒደት ሊለዚነ አመኑ፣ ይቺ ሰማያትና ምድርን የምታክል ጀነት ለነማን ነው የተፈጠረችውና የተዘጋጀችው ካላችሁ

ላልሰራ ለሰነፍ እንደሌለው ወቁና ሁላችሁም የምትችሉትን አድርጉ፣ ጀነትን ለመግዛት ተሯሯጡ፣ ይላል አላህ ሱብሓነሁ ወተዓላ። አቡ ሁረይራ በሚያቀርቡት ሐዲስ ረዲየላሁ አንሁ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን አሉ? ቃል ባዲሩ ቢልአዕማል ፊተነን ከቂጠዒ ሌይሊ ሙዝሊም አኺረ ዘማን። ዘመኑ እያሽቆለቆለ ሲመጣ ወደ ቂያማ ሲቃረብ ፈተናዎች ይበዛሉ ውጥንቅጡ ይበዛል እና እነዛን ፈተናማ የሆኑ ጊዜያቶችን በመልካም ሥራ ተሽቀዳደሟቸው ሳይቀድሟችሁ አሉ ማለት ነው። እና የፈተናው እና የውጥንቅጡ ብዛት ድቅድቅ ጨለማ ይመስላል አሉ ወደ የት እንደሚሄድ አይታወቅም። ስለዚህ ዩስቢሑ ረጅሉ በዛ ዘመን አንድ ሰው ሙእሚነን ማታ ሙእሚን ሁኖታ ያገኘዋለህ ማለት ነው ማታን ተጋራ እሻ ሰግዶ ዚክራ አርጎ ኢባዳውን አርጎ ሲወጣ ማሻአላ ገለ ጎበዝ ነው ጀማዓ መልጠውም እየተባለ የሚደነቅ ሆኖ ይገኛል ማለት ነው። ወይስ ቢሆ ካፊራ ጠዋት ግን ከፍሮ ታገኘዋለሉ። የፈተና ዘመን ጠዋት ማታ በሙሚን ስቀናበት የነበረው ሰውየ ጠዋት ተዲኖ ውጭ ሆኖ ታገኛለህ። ወይም ሲካፊረን እንደገና ደግሞ ካፊር ሆኖ ያመሻል። ወይስ ቢወይም ሲሙእሚና እነገና ሙእሚን ሆኖ ያነጋ ወይስ ቢሆ ካፊረን ይገለባበጣል ማለት ነው። እንደ ስስት ሰው ከጥምቅም ጋራ ከኑሮ ጋራ ስልጣኔ ይመስለዋል ማለት ነው። አሁን ከሙስሊሞቹ ጋር ሲሆን ሙእሚን ነኝ ይላል። ተዛ ደግሞ ዘወር ስትል ተካፊር የማይጠበቅ ጉርታ ይበታለን ማለት ነው። እንዲህ አይነት ዘመን ይመጣል አሉ እና ለምድነው እንደዚ የሚሆነው? የቢዑ ዲነሁ ቢአረዲ ምን ዲኖን በማትረባ የዱኒያ ሸቀጥ ይሸጣል። አንድ ጥቅም ከተገኘ ያን ነገር ማግኘት አለብኝ ልና አላህ ሀራም ያደረገውን ነገር ህዶ ይዘፈቅበታል ማለት ነው። ለምን ሲባል ችግር የለውም ይልል ማለት ነው። መስራቱ ብቻ አይደለም፣ ያንን ስራውን ህጋዊ ለማድረግ ይሞክራል፣ ይከራከራል። ለጦሩራ ነው በአሁኑ ጊዜ እንደዚህ ካላረግን መኖር አንችልም እኮ ይልል ማለት ነው። ስለዚህ ሐላሉን ሐራሙን ሐላል ያደርጋል ማለት ነው። ያኔ ሐላልን ሐራም ያደረገ ሰው አላህን አስተባበለ ረሱልን አስተባበለ። ይህ ከሆነ ውጤቱ ምንድን ነው? ኩፍር ሆነ ማለት ነው። እና ይሄ እንግዲህ በየአካባቢው የሚታየው ጉዳይ ነው በአሁኑ ጊዜ ማለት ነው። እንዲሁም አቡ ሁሬራ በሌላ ሀዲስ አንድ ሰሃቢ ድንገት ከርቀት ቦታ መጣ ነው መጣና ልክ እንደደረሰ በመቻኮል ጥያቄ ያለ ጥያቄ ያለኛ ለእና እጁን አውለበለበ ፈቃል ያረሱለላህ አስአሉ ከሽል ፈቃለ ያ ረሱለላህ አዩ ሶደቀቲ አዞም ለ ገብቶታል እሱ ህይወትን መሽቀዳደም እንዳለበት። ስለዚህ ኸይር ስራ ለነገ ለዛሬ እንዳትሉ ብለው ብዙ ጊዜ አስተምረውናል። እና ኸይር ስራ ከሚባለው ሰደቃ አንዱ ነው። ተሰደቃ አላህን የሚያስደስተውና የሚበልጠው የትኛው ሰደቃ ነው ብሎ ጠየቃቸው ማለት ነው። አንተ ሰደቀ ወአንተ ሰሂሁን ሸህ ያሉት ሰደቃ ብዙ ጊዜ እኛ የሀብታም ብቻ መስካርገን ነው የምናየው። እና እሳቸው ምን አሉ? በተቃራኒው ሰደቃ ማለት ጤናማ ሁነህ በጣም የምተሳሳላትን ገንዘብ ነፍስህን አቸንፈ ትንሿንም ቢሆን የምትለግሰው ነው። አላህንም ያስደስተው አሉ። እና ሰው በጤናው ጊዜ እንግዲህ ሁልጊዜ ሊተቀን መፍጋት ነው ገንዘብ ገቢ ለማብዛት እንደገና ያችን ገንዘብ ይሳሳልታል ካወጣኋት ልትቀነስ ነው ይልና ሁልጊዜ ይደብቃታል ማለት ነው ያንን በማድረግ ፈንታ በነፍስያ ላይ ዘመቻ አድርገህ በጣም የምትንገበገብናትን ምትሳሳለትን ይህችን ነገር እኮ ሳልበላ ሳልጠቀምባት ነገር ልሄድ ይችላለሁ ለምን ወደፊት ወደ አላህ ባንክ አልካትም ብሎ አስቀድሞ የወረወራት ናት አሉ እና አስቀድሞ ፊትለፊት የተወረወረ ነገር ርቆ ይሄዳል። ከኋላ የሚወረወር ነገር ግን እዛው እግረ ስር ነው የሚወድቀው፣ አልፎ አይሄድም ማለት ነው። ስለዚህ ስሞት ሰደቃ አርጉልኝ ብሎ መናዘዝ ሳይሆን አሁን እያለህ ነው ማድረግ ያለብህ። ተፍሸል ፈቅረ ያችን ትንሿን ገንዘብ ያለችህን ብሰጥ ታልቅብኛለች እና እከስራለሁ እያልክ እየፈራህ ለምን አላህ ይተካኛል የሚለውን አብልጠህ የምትሰጣት ያችን አላህ ምጣች ወተ ሙሉ ልህና ትንሿንም ትልቋንም እየጨማመርክ እየደራረብ እየደመርክ ታስቀመጥካት ደግሞ ሀብታም እሆናለሁ ብለ ተስፋ በምታረግበት ጊዜ ተባከ አላህ ካለ ለብዝም ያረግ ይችላል ብሎ የሚፈርድባት ከሆነ ነው። ወላቱም ሂል ትምሂል። ስለዚህ ትንሽም ነገር ካለች ነገ ዛሬ እያልክ አታመንታ። ሀታ ኢዛ በለቀት ልልቆም ድንገት ሞት መጥቶ ነፍስ ልትወጣት ጉሯሩ ላይ በምትደርስበት ጊዜ ተስፋ ስትቆርጥ ቆልተሊፉላኒን ከዛ ወሊፉላኒን ከዛ፣ እኔ እንግዲህ የምተርፍ አልመሰለኝም ይህን ያህል ገንዘብ ለገሌ ይህን ያህል ለገሌ እያልክ ኑዛዜ ማከፋፈል ትሞክራለህ አሉ ያ ተስፋ የቆረጠ ነው። መስጠቱ ባይከፋም ለምስኪኖቹ ይጠቅማል። ግን በስተዛሬ እኔ እከብራለሁ እያልክ ነበር እምትደብቃት። አሁን ግን እንደምትሄድ ስታቅ በቃ የዛ ጊዜ እንደገና ያችን ስህተትህን ለማረም። ተውተን ያ ተረተራለህ ለገሌ እንያ ትላለህ ለገሌ እንያ አልተላለህ አታ ወሊ ፉላን ከዛ ወቀድ ካነ ሊፉላን ባትለው ስለ ነገሌ ሆኖ የለም እንደገንዘቡ ጭናው አትሄድ ወደ ለህዱ ያው አንተ ትሄዳለህ፣ ወደድክም ጠላህም የሚከፋፈለው ሰው አያጣም። አሁን አንተ ማከፋፈሉ ምን ያስፈልጋል ማለት ነው። እንደዚህ በማለት አስረዱት፣ ለጠያቂው ማለት ነው። ስለዚህ ትንሽም ነገር ብትሆን ቁርስ የምንበላባትን ነገር ግማሿን ለባሰበት ሚስኪን ብኖረው ውራት ያች ናት ትልቅ ሶደቃ የምትባለው። ብዙ ፊርዲያ ብዙ ትንጥላት የምታተራምሰው ሰው ደበቅ አድርገህ ሀያ ብር ሰላሳ ብር የምትሰጣት እሷ ናት፣ እዛ ቦታ የምትቆይህ ወቃል። ባድሩ ቢላ አማሊ ሲታሩ ከዚህም በማያያዝ እና ቢያንስ ቢያንስ ስድስት ነገሮችን ቅደሟቸው። ስድስት ነገሮች እንዳይቀድሟችሁ እንደምንም ብላችሁ መሽቀዳደም አለባችሁ። እነማን ናቸው? ሴተን ተንተዲሩነ ሀልተንተዲሩነ ይላ ፈቅረ ሙንሲያ አንደኛ፣ የተወሰነ ገንዘብ ቢሆን በእጃችሁ ካለ ያን ነገር ለነገ ብላችሁ ትንተ ማለት ወደ አሁኑ ቦታ ሲይዙታሉ እና ያቺ ነገር ታድጋላይ ብለ ስትጠብቅ ራሷ የምትቀስርበት ጊዜ ይመጣል ማለት ነው። ስለዚህ ከሁለቱም ውጭ ወግ ማለት ነው። ያለህን ነገር ትንሽም ብትሆን ወርውር። ያችን ነገር ካልሰጠህ ግን ያች ራሷ ትጠፋለች ነገ ማለት ነው። እና ሰድቃለሁ ብለህ ብትመኝ ዋጋ የለውም። ለምን አላረከውም? ታዲያ ነው የምትባለው። አውቂነን ሙጥቅያ ወይም ደግሞ በአጋጣሚ እንደተመኘው ሀብታም ልትሆን ትችላለህ። ሀብታም ስትሆን ደግሞ አሁን ያለው ስሜትህ ይቀየራል። አሁን እሰጣለሁ ቢሰጠኝ ኑሮ እሰጣለሁ እያልክ እየደነፋህ ነበረ። ሲሰጥህ ግን እንደገና እችን መታወጣዋት ልትቀንስ ነው ትልና እያካበትክ እያካበትክ ያለአንም ሀቅ ጭምር እየደበክ ዘካውንም እያድበሰበስክ ጥጋብ ልብህ ይሸፈናል ማለት ነው። ከዛ በኋላ ባክቶ ይላል ማለት ነው እና ልብን የሚደፍን የሆነ ሀብት እንዳይመጣ ተዛ በፊት ቅደመ አው መረጡን ሙፍሲዳ ወይም ደግሞ ሙሉ ጤናማ ነበርክ። ጤንነትህን የሚያበላሽ በሽታ ከመምጣቱ በፊት አሉ ድንገት ስትመረመር እንዲህ አይነት አደገኛ በሽታ አለብህ ትባላለህ ማለት ነው። ያ ከመጣ በኋላ ፋይዳ የለውም። አሁን ነው በጤንነት እያለ አው መውተ ሙጅሂዛ። ወይም ባትታመምም ድንገት ወደ መቃብር የሚያሸኝ ድንገተኛ ሞት ይመጣል። ያኔ ወየው ቢባል ዋዳ የለውም። አው ይደቻል ወይም ደግሞ አጠቃላይ በዱንያ ላይ ወደር የማይገኝለት ፈተና የሚመራው ደጃል የሚባለው ሰውዬ አኽረ ዘማን ላይ ይመጣል ተብሏል። እና ከባድ ማንም ሊቋቋመው የማይችል ፈተና እያግበሰበሰ ነው የሚመጣው ማለት ነው። እሱ ሲመጣ ነው እንዴ ኸይረ የምትሰራው? ዛሬ በሰላም ጊዜ ያልሰራኸውም ፈሸሩ ሀይብይን ተዞር እሱ ከሚጠበቀው ሁሉ መጥፎ ነገር የከፋ ነው። ዱኒያን ተፈጠረ ስቶ አላ እስካሁን ድረስ እንደዛ ፈተና ያለ በዱንያ ላይ ላለ ፈምሱ ሲመጣ ማለት ነው። እና ያኔ ኸይር መስራት አትችልም ማለት ነው። አሁን አዊት ሰዓ ወይም ደግሞ ቂያማ ቀን ልትደርስ ትችላለች ድንገት። ወሰዓቱ አድሃ ወአመር ሰዓት ደግሞ ተሁሉም የከበደ ነው፣ የመራራ ነው። ስለዚህ እነዚህን እድሎች እየተዘናጋህ በእንዝላልነት ካሳለፍክ ኋላ ለኪሳራ መጋለጥህ ማይቀር ነው በማለት አስጠነቀቁ ማለት ነው። ስለዚህ አላህ ስብሓነ ወተዓላ ያ አዩሃ ለዚነ አመኑ እናንተ አማኞች ሆይ ይላል። ላቱልሂኩም አምዋልኩም ገንዘቦቻቸው አያዘናጓቸው ወላ አውላድኩም ልጆቻቸውም አያዘናጓቸው አንድ ክሬድላ ጌታን ከማስታወስና እሱን የሚያስደስት ከመስራት ወመን ይፍዓል ዛሊክ ይህን ማስጠንቀቂያ ችል ብሎ በገንዘቡ በቤተሰቡ እየተሸነገለ እየተታለለ የሚጓዝ ካለ ተላይ ከሁሙል ኻሲሩን ከሳሪዎች ይሏል እነዛ ናቸው ይላል እና እንግዲህ፣ ከዚያ አይነት ኪሳራ ለመዳን ነቃ ማለት ያስፈልጋል ማለት ነው። ወስተቢቁል ኸይራቲ ቀብለ ፈዋትሃ ኸይርን ነገር ተማምለጡ በፊት መሽቀዳደም። ወሐሲቡ አንፉሰኩም አላዘላት ዘላትሃ ነፍሶቻችሁ ደግሞ የሚያጠፉትን ጥፋት ነገ ዛሬ ገና ተባረጋለሁ እያላችሁ ቀጠሮ አትለጥጡ። ወዲያውኑ ውርሙት ሰትካ ወቁፏ አንሻዋትያ ነፍስያ ደግሞ ያው የምትፈልገው ነገር ብዙ ነው። አላህ የከለከለውን የጠላውን ሁሉ ትመኛለች። ያን ነገር ልታረግ ስትሞክር አርፈሽ ተቀመች፣ ጀሀነም ይዘሽ ልትወርጅ ነው። ይህ እኮ አላህ የጠላው ነው ብላችሁ ማዕቀብ ልትሉባት ይገባል አሉ። ፈልከይሱ መንዳነ ነፍሰሁ ብልጥና ብልህ ሰው ማለት ነፍሱን ዳኝቶ ስርዓት የሚያስይዝ ሰው ነው። ነፍሱ ደስ ያለውን ሁሉ የሚያረግ ከሆነ ዋጋ የለም። ወአሚለ ሊማ ባዕድ አልሞት የሚሰራው ነገር ለዛሬ ብቻ ሳይሆን ከህልፈቱ በኋላ ለሚጠቅመው ነገር ይሰራል ማለት። ወለዓጂዝ ደካማ ለፍስፍሰው ማለት ደግሞ መናአትባ ነፍሰው ሃዋሃ ነፍስያውን ዝንባሌዋን ተከትላ እንዲትነጉድ የሚፈቅር ነው ማለት ተዚያለውን ሁሉ ነገር ኸይርነው ሸርነው ሳይል ዝምሩ ማድረግ ይፈልጋል ማለት። ወየተመና አለላይ ልአማኒ ይህንንም እያደረገ አላህ እንደሚወደው ጀነት እንደሚገባ ተስፋ ለራሱ ይሰጣል ማለት ነው፣ ራሱን ያታልላል። አላህ ደግሞ ቀድ አፍለሃ መንዘካሃ ነፍስያን ተመጥፎ ፍላጎቷ የገታና ያጸዳ ሰው እሱ ነው ነፃ የሚወጣው። ወቀርካ በመንደሳሃ ነፍስያን ደግሞ የለቀቀ ሰው እንደፈለገች ስትፈነጥዝ፣ ያ ደግሞ ለኪሳራ የተጋለጠ ነው ይላል ማለት ነው። ስለዚህ ኒዳማ ቢያጭዱ ክምር አይሞላም እንደሚባለው ነገ ኒዳማ ላይ ከመውደቃችን በፊት መስጂዳችንንም